እኔ መስፈርት ማለት ነው ከእምነት ነው የሚጀምረው። ዜዶ የምን እምነት ተከታይ ይሁን? እኔ ኦርቶዶክስ ነኝ፣ ኖ ኦርቶዶክስ ተከታይ እንዲሆንልኝ ይፈልጋሉ? እሺ እድሜው እድሜ ጠገብ እድሜ ጠገብ እድሜ ጠገብ ማለት ለምሳሌ ከአርባ እስከ ሀምሳ ማለት ነው እድሜ ጠገብ እድሜ ጠገብ እድሜ ጠገብ ነው ፈልገው ሳ እሺ፣ መታገር የሚኖር የትም ይሁን ኢትዮጵያ፣ እኔ የምፈልገው ኢትዮጵያ የሚኖር ሀገር ቤት የሚኖር ሀገር ቤት። እሺ፣ መልኩ ፀይም ቀይ፣ ጥቁር፣ ቸኮሌት ፀይም ማለት ነው። ቸኮሌት ታይሻል። ሽምፓኔላ። እሺ፣ ቁመቱ ረጅም አጭር ቁመቱ ረዘም ያለ በቃ ረዘም። እሺ፣ ስራ ያለው የሌለው ዋይ ያለው እንጂ ምን ሰርት ያበላኝ ነው ታዲያ? ስራ የለው ሀገር ቤት እየኖረ ስራ ያለው። ይኔ ምስኪን ችግር የለም ደላላም ቢሆን ሸቃላም ቢሆን ድንጋይም ፈልጦ እንትን ፈልጦ። እሺ ዜድ እንትንስ አግብቶ የፈታ ቢሆን ልጆች ቢኖሩት ችግር አለብሽ? ችግር የለም ልጆች ከተለያዩ ነው እንጂ ካለ አልፈልግም አብሶ ዜሮ አንድ የሚባል አለ ሞሳ የሚባል እስ ቢሆን ደስ ይለኛል እሺ የታ ይምጣ አለ እሺ የጻፍ የሆነ ነገር ወይስ ስማውሪ ላክ አለ ዜሮ አንድ የሚባል በውስጥ ያወራኛል እስ ቢሆን ደስ ይለኛል እኳን ጫ እኛ እናውቀውማ እንተዋወቀው ሰርጋችሁ እኔ ስፖንሰር ሆናለው እናንተ ለቁም ነገር ስትበቁ ችግር የለውም። እና ችግር የለውም ትዳር አግብቶ የፈታ ቢሆን ችግር የለውም ብለሻል። እሺ ልጆች ቢኖሩትስ? ልጆች ካሉት እንደ ልጆች አያቸዋለሁ። ችግር የለም ያኔ ልጆቹ በቃ ችግር የለም አግብቶ የፈታ ችግር የለውም። ልጆችን ቢኖሩት ልጆቹን እንደ ልጅ እንደ ልጆች አያቸዋለሁ። የማር ዜድዬ፣ ይሄ መልካም፣ በጣም ጥሩ። ይኸው የዜድ ኮድ ዜሮ ሶስት ነው ግን ዜድ ኦሬዲ

እሺ አግብቶ እየፈታ ቢሆን ችግር አለው? ምንም ችግር የለም። ዋናው ፍቅር፣ እንደውም ትዳር ኖሮት ተመቸቻላ፣ የፈለገውን ሆነ። በቃ ተተሳስበን የምንኖር ተሆነ፣ ትዳርም ቢኖረው እሱ ተፈለገው ፍላጎትም ማሟላት ይችላለ። ችግር የለኝ። ዋናው የሰው ልጅ ፍቅረት ነው። ዋናው ፍቅረት ነው ማለት፣ ትዳር ቢኖረውም ዝናሽ ትዳር ቢኖረውም ችግር የለውም ስትይ፣ ሁለተኛ ሚስት ልትሆኚ ማለት ነው? ያ ኖ ያልኩሽ ያኔ አሁን ፈተው ውጭ ለሆነ እየተረዳዱ እየተመካከሩ እሱ ለብቻ ሆነ የተለያዩ ነው ያልኩት እንጂ አንድ ላይ ሆነን አይደለም። ኢቭን ያኔ የፈታ ቢሆንም ችግር የለውም ከሚስቱ ጋር እየሄደ የሚገናኙ ከፈታት ሚስቱ ጋር እየሄደ ልጆቹን የሚያይ ሚስቱን የሚጠይቅ ቢሆን ችግር የለብሽም። የሚስቱን ልደት ተደግሶ ተሄዶ ከሚስቱ ጋር እኔ ራሱ አግዛታለሁ እኔ ራሱ አብሬ በቃ ፒስ እንሆናለን። እህቴን እህቷ ነኝ አግዛታለሁ፣ ታግዘኛለኝ። ምንም ችግር የለም። እንደዚህ አይነት ሴት እኮ ሰፈው ስለዚህ፣ ቆይ የሚስቱ ልደት ፓርቲ ተደግሶ ሲጠራ፣ አይ እኔ ብቻዬን ልሂድ ቢልሽ ትፈቅጂለታለሽ? ብቻውን ሄደው የቀድሞ ሚስቱን ልደት አብሯት እንዲያከብር ምናምን ስጦታ ይዞላት እንዴት ትፈቅጂለታለሽ? እኔ እሱ ለብቻ ስጦታ ዘላት ሄዳ፣ እኔም ስጦታ ዘላት ሄዳ አይደለም፣ ምን ሄዳ፣ እኔ ሲሆን እህቷ አይደለሁም እህቱ ነኝ እህቱን፣ እህቷ ነኝ። አይ እህት አያስፈልገኝም እሱ ብቻ መጥቶ ልደቴን አብሮኝ አክብር ብትልሽ ስጦታ ይዞ ትፈቅጅላታለሽ? ባልሽ እፈቅድለታለሁ እፈቅድለታለሁ። አልተጠራጠሪም። ምንም ባት ሌላ ነገር ቢያደርጉ ብለሽ ያደርጉ እኔ ያደርጉ ምን ችግር የለም። ፍላጎትን ማሟላት አለብኝ። ምንም ችግር የለብኝ። እንደዛ ሁለቱ እጁ ማለት ነው። ካልቀናሽ፣ እወደዋለሁ። ለምን ለምን? የእሱም የእሷም መጀመሪያ አይተዋለች አይተውታል። መልሶ ወደ እሷ ልሄድ ታለ ይሄድ። ለምን ያኔ ኢቨን በቃ እንዳትሄድ እንዳይዝበት አልኩት። እንዲያውም የበለጠ ይሄዳል። ታሰርኩት አንቺ ጋር ከሷ ጋር ቢሆን ችግር የለብሽም? ማለት ምንም ችግር የለብኝ፣ እሱ ብቻ ደስተኛ ይሁን፣ እኔን ያስተዳድረኝ። እሷን ነው የሚያስተዳድረኝ። ዝናሽ ምን መሰለሽ፣ አሁን እዚህ ጋር የእውነት ይህን መስፈርት የሚያሟላ ወንድ ቢመጣ የሚመስለው ጀስት አግብቶ አሜሪካ ወይም አውሮፓ እንዲወስድሽ እንጂ አንቺ እንዴት ነው ማለት አያምም? ባሌ ሄዶ ከቀድሞ ሚስቱ ጋር እያደረ እኔ እያወቅኩኝ ችግር የለብኝም፣ እኔንም እሷንም ማስተዳደር ከቻለ ሶኬ ካልኩኝ አይ ፊል ላይክ ወንድም አይደለም፣ አባቴ አይደለም፣ ባሌ ሆኖ እንዴት አልቀናበትም ማለት ያኔ ቅናት የሚያሳድርብን እኮ ቅናት ምን መሰረሻ ቦ እዚህ ጋ በመጽሐፍ ቅዱስም አለ ግን ቅናታችን ላይ ስናስገባው ያኔ ሴጣን የተደረበብን ይመስለኝ። ለእኔ እኔ ቅናት የለብኝም። ያኔ ደስተኛ ሆኜ የእሱን እሱም ደስተኛ ሆኜ እሱም በቃ ደስተኛ እንዲሆን ባለው ነገር በቃ ምን ልበያልሽ እንጂ እኔ ቅናት ስለሌለብኝ ሴቶች በጣም የተቸገርነው ነገር ቅናት ነው። ሁላችንም እንዳንቺ ቅናት ባይኖርብን ባሎቻችን ሁለተኛም ሶስተኛም ሚስት ጋር እየሄዱ ሲያድሩ አንንጨረጨርም። ትዳራችንን አፍ ልጆቻችን እና ቤት የምስክሬን ያችኛው ሚስቱ ጋር ፈቀድሽለት? አንድ ልጠይቅሽ፣ ያችኛው ሚስቱ ጋር እንዲሄድ ፈቀድሽለት? ሌላ ሴት ጋር ሲሄድ፣ ሌላ ሴት ጋር ብሄድ እሷ ጋር ነው የሄድኩት ብሎች ሌላ ቦታ ብሄድስ? ማለትም ምቶቹና ምሳፈቱ ከሆነ እንዲሄድ አልፈቅድለትም። የሚሄድበትን ቦታ ሊነግረኝ ይፈልጋለሁ። ሲቀጥል ደግሞ ከተፋቱ ሚስቱ ጋር አብረን ከሆነ ኦፍ ኮርስ ልንሄድ እንችላለን። ብቻውን ግን መሄዱ ትንሽ አይከብድም ወይ? ምክንያቱም ወንድ የሚያገባው ማለት ነው የሚወዳትንና የሚያፈቅራትን ሴት ነው ወንድ ልጅ ያገባው የሚያገባው ሲለያዩ ግን ሲለያዩ ማለት ወይ በሴጣን በቃ የሆነ ግልፍተኛ ሆኖ ወይ በሆነ ነገር ፍቅሩ ሳይወጣለት ከሆነ የተለያዩት በተገናኙ ጊዜ ይቅርታ የሚባል ነገር አለኩ ይድናል ያጉበግናምናለሁ ይቅርታ ብሎ አብሮት ቢሆንስ ይቅርታ ብሎ አብሯት ቢሆንስ ያለች ጀስት እኔ ማስተዳደር ከቻለ ቅናት መጥፎ ነገር ነው። አልቀናም። እኔንም እሷንም ማስተዳደር ከቻለ ችግር የለውም። እያደረ እሷ ጋር እኔ ጋም ቢመጣ ምንም ችግር የለውም። ለምን እሱ ዋናው እኔን ያስደስተኝ። እኔ በቃ እሱ ቤቱን እንዳይጎልበት ለልጆቼ እንዳያጎልብኝ እፈልጋለሁ። ያኔ ፍቅር እኔ ፍቅር ነው ያኔ ፍቅርን ነው የሚፈልገው። ፍቅር እንድሰጠኝ እንደ አባት ኃላፊነት ወስዶልኝ ይቺ ልጅ የሰው ነች ምናምን ሳይል ይቺ ልጅ እህቴ ነች፣ አካሌ ነች፣ ራሴ ነች በቃ ምን ቦታ እንዳትሄድብኝ ብሎ ጠበቅ አድርጎት እንዲዘኝ እንዲዘው ነው እንጂ ዝም ብሎ ዘለል ዘለል ብሎ አይደለም። እኔ አልፈልግም እንደዚያ። እዛችም ሚስቱ ጋር ተሄደ ቃል ይገባልኛ ተሳዎችም ማየት አልፈቅድለትም። አዎ ዝናሽዬ፣ እኔ እናት አንድ ነገር፣ አንቺ በጣም ጎበዝ ነሽ። እኔ በጣም ሰው ሁሉ በራሱ አስተሳሰብ ትክክል ነው ብዬ አምናለው። ህይወትሽ ነው፣ መብትሽ ነው፣ ትክክል ነሽ በገዛ ህይወትሽ። ግን ይሄ አስተሳሰብ ትክክል አይደለም። ትክክል አይደለም ማለት አልችልም። ሶሪ ትክክል ነሽ፣ ሁሉ ትክክል ነው። ግን ላይክ አይ ፊል አይ ዶንት ኖ ያ ትክክል አውዬ እኔ ረዳሽ እና ትክክል አይደለም። በአሁን ላይ ባለንበት ጊዜ ላይ አይደለም በእኔ ቢወሰዎች ደው ባለንበት ጊዜው ነው አንድ ላንድ ወንድ እዝጋ እኛም በሃይማኖቴ አንድ ባልና ሚስት አንድ ለሚያስፈ ፍቃ የኛ መጽሐፍ ቅዱስ ንትን የሚለው የሚፈቅደው ግን እሱ ግን ታልፈ ያኔ እግዚአብሔር ታለው የኔ ሁልዋ ተሆነ እዴላ ሷንት ቶኔ ጋር ቢመጣ በቃ ተኒ ጋር ሆኗል። ህልሆ ተሆነ ከአንቺ ጋር ሆኖ ደግሞ ከእሷ ጋር ሲሆን ተፈቅጂለታለሽ። እሱ እኮ ነው ችግሩ። ከአንቺ ጋርም ከእሷ ጋርም ከሆነ ልጆች አሉታ። ለልጆች ስለ ነዋ የሚለቀው እኔ ልጆቹ መኖራቸው ታዲያ ከእሷ ጋር እንዲያደር ምን ያደርጋል? ልጆቹን ሄዶ አይቶ መመለስ ይችላል፣ ግን እሷ ጋር ማደሩ ካደረ ከፈለገ ምንም ችግር የለብኝም። ስቲ የማትወጁ ነው የሚመስለው። ለምን ሰው በሚወደድ ይቀናል። ፍቅር እኔ ግን ቀናት ስለሌለብኝ በቃ እናንተ አንቺ ደስ እንዳለሽ እኔ እንደናት ኃላፊነት ሳጥቼሻለሁ ጠቅላላ አልችል እንገርሽ እንደናቴ ኃላፊነት ሰጥቼሻለሁ። ይሄ ሆናታል ብለሽ እኔ ለእናቴ አንድ ነኝ፣ አባት የለኝም። የአባት ናፍቆት ስላለብኝ አባት ሆኖ ኃላፊነት ምሽትልኝ መርጠሽ አጋቢኝ። ጨርሻለሁ። እኔ ብዙ ፍራማልች ልበት ይቅርታ፣ ምንም ችግር የለውም። ሚኒማል ኢትስ ኦኬ። እሺ፣ የዝናሽን መስፈር ትላንበብላችሁ። ሁሉም ሰው በራሱ ትክክል ነው። እኔ ሀቢባ በሀሳብ ልዩነት ማመን፣ ሁሉም ሰው በራሱ ትክክል ነው እምል ሰው ነኝ። በጣም ነፃነት ያለኝ ሰው ነኝ። ማንም ሰው ለምሳሌ እኔ የሚሰድበኝ ይስደበኝ፣ የሚወድ ውደደኝ፣ የሚጠላኝ ላይ መብቱ ነው። የሚወደኝ ውደደኝ መብቱ ነው። የሚጠላኝን ለምን ጠላኝ አልልም። ለምን መብት ስላለው የመጥላት። ስለዚህ አንድ ሰው በህይወቱ በራሱ ህይወት የፈለገውን ህይወት የመኖር መብት አለው። ገባሽ? ያንቺ ህይወት ስለሆነ የፈለግሽውን የመኖር መብት አለሽ። ይህንን ወቂ። ማንም ያንቺን መብት መጋፋት አይችልም። የመረጥሽውን ላይፍ ስታይል መኖር ትችያለሽ፣ በራስሽ ህይወት እስከሆነ ድረስ የሰው ልጅ ነው የሚባለው የሰው ህይወት ላይ ሲገባ ነው። እና መብትሽ አቋምሽ ነው። አንደኛ ከህይወቴ ላይ ህይወታችን ላይ አንድ ላይ ፍቅር ሆነን ፒስ ሆነን ሶስተኛ ሰው አላስገባም። ጠብም ሆነ ፍቅርም ሆነ ምንም ሆነ እራሳችን ቤት ውስጥ በይቅርታ በቃ፣ በሁሉም ነገር ውስጣችን እራሳችን ማረም አለብን። አንተ አንተ አየህ፣ ተንተን ጋ ተሚስቴ ጋ እኮ ዛሬ ተጣልቻለሁ ሂድና አስታርቀኝ የሚል ወንድ አልወድም። እንደ ሴት ምላሳም ወንድ አልወድም። ረጋ ብሎ አስተውሎ ዝናሽ ይሄን አጥርትሻል እኮ ለምን እንደዛ አደረግሽ? እሺ ይቅርታ ብዬ